በሀገር ደረጃ የመጣው ለውጥን ተከትሎ በተለያዩ ዘርፎች ላይ ስኬቶች ሊመዘገቡ ችለዋል። ባለፉት ሰባት ዓመታት ውስጥ ስኬት ከተመዘገበባቸው ዘርፎች ውስጥ አንዱ በከተሞች እድገት ላይ የተገኘ ውጤት ተጠቃሽ ነው። ዛሬ ላይ ከመዲናዋ አዲስ አበባ ጀምሮ እስከ ክልል ከተሞች እየታየ ያለው እድገት፣ እየተከናወነ ያለው መሠረተ ልማት ለዜጎች ኑሮ ምቹ እንዲሆን ከማድረግ ባለፈ በሀገር እድገት ላይ የራሳቸውን ድርሻ መጫወት እንዲችሉም ሆኗል። ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የከተማና መሠረተ ልማት ሚኒስትር ጫልቱ ሳኒ በከተሞች ላይ የተገኘው ውጤት በዋናነትም ያተያይና የሀሳብ ለውጥ በመደረጉ የተመዘገበ ስኬት ነው ሲሉም ይገልጹታል። ከተማ ሲስፋፋ ችግር ነው፣ የቀውስ ማዕከል ነው፣ የድህነት ማሳያም ነው። ስለዚህ የከተማ መስፋፋትን እንደ ስጋትና ሪዘርቬሽን ይወስድ የነበረውን አጠቃላይ ያተያይ ችግርን ወደ እድል የመቀየር የአመለካከትና የሀሳብ ለውጥ ወይንም ደግሞ የእይታ ለውጥ ደግሞ እንደ ሁለተኛው ቁልፍ የፍልስፍና እሳቤ ነው። ከከተማ ልማት ዘርፍ አኳያ ብለን ማየት እንችላለን። በተለይ ደግሞ የከተሞች የቀውስ እና እንዲሁም ደግሞ የስራ ጥነት ምንጭ ናቸው የሚለውን ነገር አጠቃላይ የብልጽግና ማሳያ የምናደርጋቸው እና የፈጠራ ማዕከል የምናደርጋቸው ከተሞቻችንን ነው የሚል አተያይ ከለውጡ በስተጀርባ ከልማቱ በስተጀርባ ከእድገቱ በስተጀርባ ያለ መሰረታዊ ጉዳይ የዚህ አተያይ ለውጥ ነው። በተለይም ከለውጡ በፊት የነበረው አተያይና ሀሳብ የገጠሩን ክፍለ ኢኮኖሚ ማለትም ግብርና ካደገ በኋላ ወደ ኢንዱስትሪውና ወደ አገልግሎት እንመጣለን በሚል ከተማና ክትመትን እንደ ችግር የማየት ሁኔታ የነበረ ቢሆንም ይህ አተያይ ከለውጡ በኋላ ሊቀየር መቻሉን አንስተዋል። ከተሞች በሀገራዊ ብልጽግና የኢኮኖሚ ብዝሃነት ማዕከል እንዲሆኑ፣ የከተሞች መስፋፋት ለእድገት ድርሻቸው የጎላ ሊሆን ይገባል የሚለውና ከተሞች ያሏቸውን የመልማት አቅምን ማዕከል ባደረገ መንገድ ማደግ እንዲችሉ እድል መስጠቱ አሁን ላይ በከተሞች እድገት ትልቅ ውጤት ሊመዘገብ ምክንያትም ሆኗል። ይህ የከተሞች እድገት ደግሞ ኢኮኖሚያዊ፣ ማህበራዊ፣ የህዝብ ተጠቃሚነት ላይ ትልቅ ድርሻ መጫወት እንዲችሉም ያደረገ ነው። ከተሞቻችን በተጨባጭ እያየን ያለነው ነው። በፊት የነበረው ችግር ተቀርፎ ዛሬ ላይ አጠቃላይ ለኢኮኖሚው እድገት የራሳቸውን ትልቅ አስተዋጽኦ እያበረከቱ እንደሆነ ማየት እንችላለን። በኢኮኖሚው አስተዋጽኦ ውስጥ ከፍተኛ እድገት እያስገኘ ይገኛል። በተለይ ለጂዲፒ አጠቃላይ ከተማ ሲባል አጠቃላይ ለሀገራዊ ጥቅል ምርት እያበረከተ ያለው እንግዲህ ሀምሳ አንድ ፐርሰንት ኮንትሪቢሽን አለው ብለን ነው ጥናት እያጠናን ያለ ነው። አሁን ያለው ጥናት ዲስክሎዝ አላደረግንም፣ ግን ሀምሳ አምስት ነጥብ አንድ ፐርሰንት ለአጠቃላይ የኢኮኖሚ እድገት ከተሞች አስተዋጽኦ እንዳላቸው ማየት እንችላለን እና ይሄ በቀጥታ ከኢኮኖሚ ኮንትሪቢሽን ጋር ከአጠቃላይ የምርት እድገት ጋር በቀጥታ የሚያያዝ ነው የሚለውን ነገር መውሰድ ይቻላል። ይህ የከተሞች ኢኮኖሚያዊ አስተዋጽኦ በሚቀጥሉት ሃያና 30 ዓመታት በኋላ ወደ ሰባ በመቶ ሊያድግ እንደሚችልም አመላካች ውጤቶች መኖራቸውንም ነው ያነሱት። በሌላ በኩል አሁን የታየው የከተሞች እድገት የዜጎችን ተጠቃሚነት ከማረጋገጥ አኳያ የተገኘው ውጤት በተለይም ድህነትን ከመቀነስ አኳያም የተሰራው ስራ የድህነት መጠኑ አሃዝ ዝቅ እንዲልም አድርጎታል። የድህነት መጠን በከፍተኛ ደረጃ ቀንሷል። በከተማ እንግዲህ ያው አቅም ያለው ዜጋ እንዳለ ሁሉ በጣም ደሞ አቅመ ደካማ የሆኑ ዜጎች በከተሞቻችን ውስጥ አሉ ከስድስት ዓመት አምስት ዓመት በፊት የነበረው የከተማ የድህነት መጠን 29 በመቶ ይደርስ ነበር። ዛሬ ላይ ወደ 23 በመቶ እስከ 24 24 ነጥብ 8 በመቶ እንግዲህ የሳይንሳዊ ጥናት ነው በመቶ ዝቅ ብሏል። ይሄ የድህነት መጠንን በአንድ አካባቢ መቀነስ ማለት እንግዲህ ትርጉሙ በጣም ብዙ ነው እና ይሄም አንዱ የዜጎች ተጠቃሚነት የሚለውን ነገር መውሰድ እንችላለን በከተሞች እድገት የተገኘው ውጤት። ሌላኛው ደግሞ የራስ አቅምን ከመፍጠር አኳያ ገቢ ማመንጨት ላይ የተሰራው ስራ ሲሆን ይህም ካለፉት አመታት ጋር ሲታይ ዛሬ ላይ ከተሞች ያሳዩት የገቢ አቅም እድገት የታየበትም ነው። ላለፉት ስድስት ወይም ስድስት አመት ተኩል ሰባት አመት የከተሞቻችን አጠቃላይ የሚያመነጩት ገቢ ወይንም ደግሞ የመሰብሰብ አቅም ከ10 ቢሊዮን በታች ነበረ። ዛሬ ላይ 2017 ግማሽ ዓመት ብቻ ወስደን ካየን ከ32 ቢሊየን ብር በላይ ገቢ መሰብሰብ ከተሞቻችን ችለዋል። ይሄ ማለት የካፒታል ኢንቨስትመንትም የሚሆን የከተማ ነዋሪው የመሰረተ ልማት ጥያቄውንም የሚሆን የዜጎችን የላይቭሊሁድ የማሳደግ ቴንደንሲው እየጨመረ መሆኑንና በእድገት ጎዳና ላይ መኖራቸውን ነው የምናየውና ከገቢም አኳያ ትልቅ ለውጥ የመጣበት ነው። በአጠቃላይ ያለፉት ሰባት ዓመታት በከተሞች እድገት ላይ የተሰሩት ስራ ዘርፈ ብዙ ጥቅሞች እንዲመዘገቡ እንዲሁም የከተሞች መሰረተ ልማት በመስፋፋቱ ለኑሮ ምቹ መሆን የቻለም ነው። ይህም ከለውጡ በፊት 74 በመቶ የሚሆነው የከተማ አካባቢ ከደረጃ በታች ሆኖ የተመዘገበውን በለውጡ የተሰሩ የልማት ስራዎችና የከተሞች እድገት አሁን ላይ ከደረጃ በታች የሆነውን ምጣኔ ወደ 52 በመቶ ዝቅ ማድረግ የተቻለበትም ሆኖ ተመላክቷል።